በኢትዮጵያ ውስጥ በተለያዩ የህብረተሰብ ክፍሎች የፖለቲካና የሀሳብ መሪዎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና አለመግባባት ይታያል። ይህ ልዩነትና አለመግባባት ለመፍታት ሰፋፊ ሀገራዊ የህዝብ ምክክሮች አካታች በሆነ መንገድ በማካሄድ ሀገራዊ መግባባትን መፍጠር አስፈላጊ ነው። እንደ ኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጻ ከዚህ ቀደም በነበሩ ጊዜያት የሀገሪቱ እጣ ፈንታ ላይ ሲመክሩና ሲወስኑ የነበሩት ምሁራን፣ ልሂቃን እናም ፖለቲከኞች እንደነበር ያስረዳሉ። የሀገራችን እጣ ፈንታ እስከዛሬ ድረስ ሲዘወር የኖረው በማነው ብትሉኝ፣ በምሁራን፣ በልሂቃን፣ በፖለቲከኞቻችን፣ በመንግስታት ኃላፊዎች ነበረ። ይሄ የፈረንጆች ኤሊት ባርጌኒንግ የሚሉት ወይም ደግሞ የልሂቃን ሚና የሚሉትን ሂደት የሀገራችን ህዝቦች ላለፈው ሐምሳ ዓመት በሚገባ አስተውለ ነዋል ይህ በመሆኑ ደግሞ ሁሉም የአገሪቱ ዜጎች በሀገራቸው ጉዳይ ላይ ውሳኔ እንዳይወስኑም አድርጓቸዋል። ዛሬ ላይ መንግስት አካታች ሀገራዊ ምክክሮችን ማካሄድ የተሻለ ሀገራዊ ምግባባትን ለመገንባት በሂደትም የመተማመንና ተቀራርቦ የመስራት ባህልን ለማጎልበት እንደዚሁም የተሸረሸሩ ማህበራዊ እሴቶችን ለማደስ እንደሚጠቅም በማመኑ ሀገራዊ የምክክር ሂደትን ለማሳለጥ የሚያስችል ስርዓት በህግ ዘርግቷል። ኢትዮጵያውያን ህዝቦች ለመጀመሪያ ጊዜ ሴቶችን፣ ወንዶችን፣ አካል ጉዳተኞችን፣ አርብቶ አደሮችን፣ አርሶ አደሮችን ሳንል የሁሉንም የሃይማኖት ተቋማት ተወካዮችን፣ የተገፉ ወይም ግፉአን ማህበረሰቦችን፣ በሀገራቸው ውስጥ በየወረዳው የተፈናቀሉ ማህበረሰብ ክፍሎችን፣ አርሶ አደሮች፣ አርብቶ አደሮች፣ የመንግስት ወይም የመንግስት ያልሆኑ ሰራተኛዎች በአጠቃላይ የኢትዮጵያ ሕዝቦች ለመጀመሪያ ጊዜ በሀገራቸው መጻኢ ዕድል ላይ ለመጀመሪያ ጊዜ እስካሁን ድረስ ሊያግባቡን ባልቻሉ ጉዳዮች ላይ እነኛን ጉዳዮች ነቅሰው በማውጣት እንዲወያዩና ወደ መግባባት እንዲደርሱ የተቋቋመ የምክክር ኮሚሽን ነው። ኢትዮጵያውያን የተጋመድንባቸው አያሌ ጉዳዮች አሉን ያሉት ዋና ኮሚሽነሩ እነኚህ ጸጋዎችን አጉልተን ለማውጣት የሚያስችለን ደግሞ ባላግባቡን ጉዳዮች ላይ በአንድ ጥላ ስር ሆነን በመመካከር በመሆኑም ለተግባሩ ተግተን ልንስራ ይገባል ብለዋል። ለብዙ ሺህ ዓመት እርስ በርሳቸው ተጋምደው የኖሩ ህዝቦቻችን ቋንቋዎቻቸው፣ ባህሎቻቸው፣ ትውፊቶቻቸው ተከብረው የሃይማኖት እኩልነት ጸንቶ የዳር ሀገር ህዝቦች ከመሃል አገር ህዝቦች ጋር እኩል ሆነው ኢትዮጵያ የምትባለው ሀገር የሁላችንም እኩል ሆና መገኘት ካለባት ለሁላችንም እኩል እናት መሆን ካለባት ላለፉት በርካታ አመታት ከመገማመዳችን ውጪ የለያዩንን ምክንያቶች ነቅሶ በማውጣት ምክንያቱም እንደምታውቁት የለያዩን ምክንያቶች እስካሁን ድረስ ለትናንሽ ግጭት ዳርገውን ነበር። የለያዩን ምክንያቶች እያደጉ እያደጉ ሄደው ለትልልቅ መከራም ዳረጉን። የለያዩን ምክንያቶች አልፈው ሄዱና ጭራሽ ለትልልቅ ጦርነትም ዳረጉን። ጥሩ ምሳሌ የሚሆነን በሰሜን ኢትዮጵያ የደረሰው መከራና አሳር ነው። በማዕከላዊ ኢትዮጵያ ክልል በሆሳና ከተማ የተዘጋጀው መድረክ በተለያዩ የምክክር ሂደት ያልተወከሉ የማህበረሰብ ክፍሎች የሚወከሉበት እንደሆነም አስረድተዋል። በሆሳና ከተማ በይፋ የምናስጀምረው መድረክ በሁለት ምክንያቶች ለየት ያደርገዋል ብዬ አምናለሁ። አንደኛ ከዚህ በፊት በተለያዩ መድረኮች በምክክሩ ሂደት ያልተወከሉ ያልተወከሉ ሴቶች፣ ወጣቶችና አካል ጉዳተኞች ስለ ሀገራዊ ምክክሩ በቂ ግንዛቤ የሚያገኙበትና ምክር ሀሳብም የሚሰጡበት ሲሆን፣ ሁለተኛው የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ ምክክርን በህብረተሰቡ ዘንድ ባህል ሆኖ እንዲቀጥል ለማድረግ የታለመውን ግብ ከማሳካት አንጻር ግንባር ቀደም ሚናችሁን እንድትወጡ ለማስቻል የተዘጋጀ መድረክ ነው። በኮሚሽኑ የስራ ተጾታና አካታችነት አስተባባሪ ወይዘሮ አበባየሁ ደሳለኝ አለኝ በሀገራዊ ምክክሩ የሴቶች፣ ወጣቶችና አካል ጉዳተኞች ጉዳይን በማካተት ለሚከወኑ ተግባራት የሚደረጉ መሰል ውይይቶች የላቀ ድርሻ እንዳላቸው ተናግረዋል። በዚህ ሀገራዊ ምክክር ኮሚሽን በሀገራዊ ምክክሩ ሂደት ውስጥ ደግሞ ቢሳተፉ የበለጠ ሂደቱን ውጤታማ የሚያደርጉ ስለሆነ አካል ጉዳተኞች ደግሞ እንደዚሁ አካል ጉዳተኞች ከዚህ በፊት በነበሩ በተለያዩ ሂደቶች ላይ እንደ አስፈላጊነቱ ተመጣጣኝ ውክልና አላገኙም የሚል ነገር ስላለ በተጨማሪ ከዚህ በፊት ከነበሩ ፕሮግራሞች በተጨማሪ ለሀገራዊ ምክክር ሂደት ውጤታማነት የራሳችሁን አስተዋጽኦ ማድረግ እንድትችሉ ይህንን የተለየ ፕሮግራም የሀገራዊ ምክክር ኮሚሽን አዘጋጅተዋል ማለት ነው።